ሰላም እና ጸጋ ይዛላችሁ ባለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን በሙሉ ክብር ለአምላካችን በእግዚአብሔር ይሁን። ከዚህም በመቀጠል ዛሬ ወደ ፊታችሁ የቀረብ ነው። የአምልኮ ኃይል የክርስቶስ ቤተ ክርስቲያን ጆሃንስበርግ አጥቢያ መሪዎችና አገልጋዮች ነን። ሰሞኑን ከ9 እስከ 13 ሜ 9 እስከ 13 በነበረን ኮንፍራንስ የነበረውን ጊዜ ከማሳወቅ አንጻርና ይህንን እግዚአብሔርን ኃያል ሰው ቴንኪው ከማለት አንጻር የቀረብንበት ፕሮግራም ነው። በነበረን ኮንፍራንስ ላይ በጣም የሚገርም እና የሚደንቅ የእግዚአብሔር እጅ አይተናል፣ በሽተኞች ሲፈወሱ በአጋንንት ቁጥጥር ስር የነበሩ አጋንንት ይዟቸው የነበሩ የእግዚአብሔር መልክና በእግዚአብሔር መልክና በእግዚአብሔር አምሳል የተፈጠሩ ሴትና ወንድ ልጆች ነፃ ሲወጡ ያየንበት፣ ሽባ መራመድ ያልቻሉ ሰዎች ተፈውሶ የተራመዱበት እኛ ምስክሮች ያየንበትን ለማውራት የቀረቡ እግዚአብሔር የላከልንን የእግዚአብሔርን ሰው አፖስትል ይድዲያ ጳውሎስን ተጠቅመው እግዚአብሔር የሰራው ስራ ልንነግራችሁ ነው። እግዚአብሔርንም ለማመስገን ነው። ማመስገን አለብን፣ የሰራው እግዚአብሔር ስለሆነ ባህሪያውን የተጠቀመው እግዚአብሔር ስለሆነ፣ የእግዚአብሔርን ሁኔታ መርሳት የለብንም። እግዚአብሔርን ቴንኪው ማለት አለብን ተባረክ ማለት አለብን። ቀጥሎ እናንተ በእግዚአብሔር ልጅ በኢየሱስ ክርስቶስ የዳናችሁ ዳግም የተወለዳችሁ የምታመልኩትን እግዚአብሔር እንድታመሰግኑ ጭምር ነው። እኔ ለቃ እግዚአብሔር እየሰራ እንዳለ በአይነ ያየሁበት የእግዚአብሔር ሰው በጣም ቴንኪዩ እግዚአብሔር አምላክ የሚጠቀምበት ሰው ነ ትውልድ ሊጠቀም ይገባል። ትውልድ አንተን በውስጤ ያስቀመጠውን ጸጋ ቢጠቀም የሚገባ ሰው ነው። እግዚአብሔር ዘመኔን ያለምልም፣ ቤትህን፣ ትዳሬን ህይወትህን ያለምልም። እግዚአብሔር አምላክ ከዚህ በላይ ይጠቀምብህ። እንወድሃለን፣ እውነት በጌታ ፍቅር ነው፣ በጣም ነው የምንወድህ። ሐምብል የሆነ ሰው አልገረማችሁም? ቅን የሆነ ሰው እውነት፣ ምንም ሳይቀላቅል ንጹህ ወንጌል ሰብኮ የወረደ ሰው እንደዚህ እኔ በህይወቴ በጣም የገረመበት ህዝቡን የሚጠራ ጸጋ አለበት። እኛ ድንገት ነው፣ ብዙ ማስታወቂያ አልሰራልም፣ አላሰብንም። ውስጣችን ላይ ሲመጣ ከመሪዎቼ ጋር አሁን ግማሹ አልመጡም በተለያዩ ምክንያት ከመሪዎቼ ጋር አወራን። አገኝተን ነው ወይነው ያለው። ይኸው የቤተ ክርስቲያናችን መሪ አንዱ እሱ ነው። እሱ ምን አለ መጀመሪያ ለማሳማክረው ውስጤ ላይ የመጣ ነው። አፖስትል ኢዲዲያ ያገልግለን ብዬ መሪዎችን ሳማክረው አገኝተን ነው እንዲያለ። በተለያየ ሚዲያዎች ላይ ስለሚያውቅ ስለሚወድ አገኝተን ነው እሱ እንዴት እናገኛለን? የማትገኝ ሰው እግዚአብሔር አሳልፎ ሰጠ። በእውነት እኛ ዳሜንሽናችን ተቀይሯል፣ ኑሯችን ተቀይሯል፣ ነገራችን ተቀይሯል። እግዚአብሔር ይባርክ። ሌላ ምንም የሚለው ነገር የለም። እግዚአብሔር የተጠቀመብህ ሰው ነህ። ዘመን የተባረከ ይሁን። የእግዚአብሔር ሰው አለ በመካከላችን የቤተ ክርስቲያናችን መሪ ነው። እንዲሁም የሚለው ነገር ይኖራል። ጌታ ይባርክ። ቅዱሳን በአለም ዙሪያ ያላችሁ የምትኖሩ ኢትዮጵያውያን፣ ኤርትራውያን ሰላም ለእናንተ ይሁን። እኔም እንግዲህ ከመሪዎቼ ጋር ከአባቴ ከነቢዬች ጋር በእውነት ይሄ ዳይመንሽኑ ራሱ የ በጣም የሚገርም ሰው እግዚአብሔር አሳልፎ ሰጥቶን በጣም ተባርከናል። ከተማችን ተባርኳል። የተበላሸው ወንጌል በሱ ዘመን ታድሷል። በዘጠኙም ፕሮቨንስ ሳውዝ አፍሪካ ላይ ያላችሁ ወንድሞቼ፣ ቤተክርስቲያን አብያተ ክርስቲያናት ይህንን የእግዚአብሔር ሰው እኛን ሊያገለግል ግን ቆርጦ ነው ሳውዝ አፍሪካ የመጣ እኔ አያመልጣችሁ ነው ብለ እኛ ተባርከናል። የታሰረ ተፈቷል። ብዙዎች ካጋንም ትስራት የብዙዎች ትዳር ተፈውሷል። የሚገርም ከሜይ 9 እስከ ሜይ 13 ድረስ ደከመኝ ሰለቸኝ ሳይል እኔ በእውነት በጣም የመጀመሪያም ቃል ስሰማ እኔ ደነገብ። እሱን እንዴት እናገኛለን ነው ያው አብኝተለው ነው ወይ አሉ። እውነቴን ነው። ለምን እውነት ሶስት አገልጋይ ነው ራሱን ዝቅ አድርጎ ወንጌል ወንጌል በዚህ በጆሃንስበርግ ሳውዝ አፍሪካ በአመባይል አለም አቀፍ ስፖርት ቤተክርስቲያን ላይ ተሰርቷል። ከተማችን ተፈውሷል። ህዝባችን ተፈውሷል፣ ተደስቷል። ትልልቅ ምስክርነት እየሰማን ነው። ዛሬ ከፌርናኪ ከተለያየ አካባቢ ደውለው ዛሬ አያገለግልም ወይ እያሉ በጌታ እየጠየቁኝ ነበር እና ምንድን ላችሁ ነው አሁን የመጣ ነው። ይህንን ሰው ተጠቀሙ እግዚአብሔር ነው ይሄ ምድር ያመጣው። በዚህ ምድር ላይ ወንጌል ተበላሽቶ ብዙ መንገድ ስቶ ነበር። አሁን በዚህ በእግዚአብሔር ሰው በሐዋርያው ዲዲያ ሳውዝ አፍሪካ አሁን ተፈውሳለች፣ ጆሐንስበርግ ተፈውሳለች። በእውነት ይሄ ትልቅ እድል ነው የማይገኝ እድል። የሰራዊት ጌታ እግዚአብሔር ይህንን ትልቅ ሰው ልኮልናል ወደ ሳውዝ አፍሪካ። ስለዚህ በዘጠኙ ፕሮቨንስ ያላችሁ አብያተ ክርስቲያናት ይህንን ፕሮግራም የምትከታተሉ የምታዩ፣ አደራምለው ይህንን ጸጋ፣ ይህንን ዳይመንሽን የሚቀይር ቅባት አያምልጣችሁ፣ ተገልገሉ እላለሁ። በዓለም ዙሪያ ያላችሁ ኢትዮጵያውያን እና ኤርትራውያን ሰላሙናችኋለሁ እዚ የተቀመጠ ነው። እግዚአብሔር አሙላክ ሰሞን የሰራው ነገርን ለምስጋና ለጌታ ድንሰጥ ነው። ከሜ 9 እስከ 13 የነበረ አፍሪካ ውስጥ ላይ በአሚልኮ ኃይል በክርስቶስ ቤሳ የነበረው የአገልግሎት ጊዜ ላይ አፖስትል አውሎስን ተጠቅመው እግዚአብሔር አምላክ ብዙ ታምራትን አድርገዋል። ብዙ ታምራትን ሰርተዋል። ብዙዎች ጋኒት ስረት ከበሽታ ነጻ ወጥተዋል። የቃል ጊዜ ነበረ። ሰው ሁሉ ተባርኳል እና የሳውዝ አፍሪካ አየር ሁኔታ ሁሉ ተቀይረዋል። እግዚአብሔር በሰዎች ላይ የእግዚአብሔርን እጅ እያየን ነበረ እና በፌስቡክ ፔጅ ላይ የአፖስትል ድዳ አውሎስ ፔጅ ብዙ መቶ ዘጠና ሁለት ፎሎወር ያለው ፔጅ ላይ አለ። የሳውዝ አፍሪካ የአሜሪኮ ሀይል የክርስቶስ ቤተክርስቲያን ፔጅ ላይም አለው። ገብታችሁ ማየት ትችላላችሁ። ድንቅና ታምራትን አይተናል። ሰው ሁሉ ተባርከዋል። ለዛን ምስጋና ልንሰጥ ነው። በዘጠኙም ፕሮፌንሲ ውስጥ አላችሁ፣ ሳውዝ አፍሪካ ግዛት ውስጥ አላችሁ፣ አቤተክርስቲያናት ሁሉ ይህን እድል እንድትጠቀሙ ነው። እግዚአብሔር አምላክ አፖስትልን ተጠቅሞ የእግዚአብሔር እጅን እያየን ነው። ስለዚህ እናንተ ምን ተጠቀሙ። ጌታ ኢየሱስ ይባርካችሁ። ጌታ ኢየሱስ ክርስቶስ ስሙ የተባረከ። በእነዚህ ቀናቶች በአምልኮ ኃይል የክርስቶስ ቤተ ክርስቲያን እግዚአብሔር አስደናቂ ጊዜ ሰጥቶናል። ወንጌል በኃይልና በስልጣን ተገልጧል። ሰዎች በትንቢት ተጽናንተዋል። የታመሙ ተፈውሰዋል። የታሰሩ ተፈተዋል። እግዚአብሔር ክብሩን ገልጧል። የሥራው ባለቤት እሱ ነው። እኛ የማንጠቅም ጭንጋፍ ባሪያዎች ነን። ክብሩን ጠቅልሎ እግዚአብሔር ይውሰድ። የሠራው ማንም አይደለም፣ የሠራው ማንም እግዚአብሔር። ስለዚህ ክብርን ጠቅልለን ምንሰጠው ለእግዚአብሔር ነው። የቤተ ክርስቲያን መሪዎች፣ ስለተቀበላችሁ፣ በአግባቡ ስላስተናገዳችሁ፣ ስለ ፍቅራችሁ አገልጋዮች መሪዎች በእውነት እግዚአብሔር አምላክ አብዝቶ ይባርካቸው፣ ያስፋቸው፣ ምድሪቷን ያውርሳቸው። እወዳቸዋለሁ። ጸጋ ከእናንተ ጋር ይ እሺ። በነበረን ጊዜ እኛም ደስተኞች ነገር ከአንተ ብዙ ነገር ተምረናል። ወገኖቼ ከመጣ ጊዜ ጀምሮ ከተቀበልነው ጊዜ ጀምሮ ሙሉ ቀን ጾም ጸሎት ነው ነበረ ምው በጣም የሚገርም ሰው ነው። ከዛ በመቀጠል ቤተ ክርስቲያናችን እንግዲህ አቅሟ መቼም እግዚአብሔር ቢሆንም ምን ይሻላል ብዬ ሳማክረው ምን አለ እኔ የቤተ ክርስቲያን አቅም ነኛል ወጪዎች አሏት ብዬ ስለው እኔ ዘጋለዋል የሚገርማቸው እንደዚህ አይነት ነገር ሰምቼም አይቼም አላ ዝም ብለን ማለፍ የለብንም። ወላ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ምንም የማትፈልግ ንፁህ የእግዚአብሔርን ቃል አስተምረ ይህ በጣም ይገርም የእግዚአብሔርን ቃል አስተምሮ ነው አጋሪት ላይ የእግዚአብሔርን ቃል አስተምሮ ነው መልእክት ነው ያመጣው። እኔ በእግዚአብሔር ቃል አምናለሁ መሰረቱ የሁሉም ነገር መሰረት የእግዚአብሔር ቃል ነው ብለህ ነው የምትጀምረው የምትጨርሰው። በዚህ በጣም ተባርከናል። የቤተ ክርስቲያናችን ሚመና በጆሃንስበርግ በቦይሴንስ አካባቢ ላይ ያሉ ቅዱሳን ጠቅላላ ከሳውዝ አፍሪካ ከክፍለ ሀገር ሁሉ የመጡ ሰዎች ተፋውሰዋል፣ ተፋውሰናል፣ ተባርቀናል። እግዚአብሔር በሚሄድበት መንገድ ሁሉ ከአንተ ጋር ይሉ ሰሞኑን ኮነርስታን የሚባልበት ኬብሮን ቤተ ክርስቲያን ላይ አቤተ ክርስቲያናት ያዘጋጁት ኮንፍረንስ ወደዛ ይሄዳል። እንዶም እንደዚህ ያለ በቃ ሳሰል ስለ ሳሰል ምንድነው ያለው? አልጠገምነው በቃ አልጠገምንም። ስለዚህ እንዶም ተሰብስበን ወደዛ ለመሄድ ነው የወሰነው። ለምን አልጠገምንበት? በቃ ይሄ በቃ ዳመነውን ይዞ ምራመድ ሰው ነው እና እንዶም እኛም ሄደን እንካፈላለን የሚል ሀሳብ አለን አለና ከመሪዎች ጋር ተነጋግረን እንመጣለን ብለናል ብዬ ያለው ነው በማለት እንደ እግዚአብሔር የቀባ ሰው ነው። ጌታ በምትሄድበት ሁሉ ይስራ። አሁንም ይህንን የእግዚአብሔርን ክብር አንድ ነገር ተሸክመ ከዚህ ከተማ እንትወጣ እዛ የሚገለገለው የእግዚአብሔር ቅዱሳን ስለሆኑ እግዚአብሔር እንዶ ይሳት አድርጎ እዛ ጉባኤ ውስጥ እንድለቅ እንጸልያለን። አሜን። እግዚአብሔር ካንተ ጋር ይሁን። አሜን። በምትሄድበት መንገድ ሁሉ እግዚአብሔር ይስራ። አሜን። እንደ ባለራዕይ እንደ ነቢ እንደ ቤተ ክርስቲያን መሪ እንደ እግዚአብሔር ሰው ተባርክ። ያለው ተባርከናል። ዘመን ይባላል። በአንተ ላይ የሚመጣው ክፉ በክርስቶስ ኢየሱስ ስም ይድቀቅ። አሜን። አመድ ይሁን። አሜን። እድሜህ ረጅም ይሁን። አሜን። እያገለገልክ ነው። የዘመኑ ወሬ የዘመኑ የጠላትን ስትራቴጂ በጥሶ የሚሄድ ሰው ጥሶ የሚሄድ ሰው ባረክኝ ለዘላለም ተባረክ ስ እግዚአብሔር ከአንተ ጋር ይሁን እግዚአብሔር ከአንተ ጋር ይሁን እንወዳለን ተባረክ ጌታ ኢየሱስ ክብሩን ጠቅልሎ ይውሰድ እኔም ወዳቸዋለሁ በጣም የስራው ባለቤት እርሱ ነው ከእኛ የምንለው ነገር የለም ሁሉ በእርሱ ነው ሁሉ ከእርሱ ነው ክብሩን ጠቅልሎ እሱ ይውሰድ አሜን በጌታ